ወይ ዘንድሮ ወይ ውታጅራ ፍቅር እና የዘንድሮ ነገር አለ ቆይላ አግኝክ መስሚያሽን ፈልጊ ብሏታል። ብሩኬ ማለት ነው እንግዲህ መልክሽን አሳምሮ ጸባይሽ ካላማረ እና እና ሁሉን መሸም ፈጣሪ አስተካክሎ አይሰጥ የሰው ልጅ መማር አለበት ላለው ብሩኬ፣ ና እየቀወጠው ነው ቲክቶክ ማለት ነው። ጨረቃዎቹ መጥተዋል። ውበትሽ አስመክቶ አመልሽ ካላማረ ልትርቅ ጭቅጭቁ ውሎ አድሮ ከረረ። እንዴት ብዬ ላውጋሽ በምንስ እንዴ በቴ ከቶ እንዴት እችላለሁ? ቢቀርስ መጎዲያቴ አረ እንዴት ይዘለቃል? አረ እንዴት አብሮ መኖር ብያለ እንግዲህ መጥተዋል ማለት ነው። እጆች ይሄ ሃይሚም እንግዲህ በኮመንት ቆይ አገኝ ካለው ብላ እንግዲህ ኮምታለታለች። እሱም ደግሞ የሚሰማሽን ፈልጊ ብሏታል ማለት ነው። ወደዶቼ አረመረረኝ ብሎ ነው እንግዲህ ፖስት ያደረገው። እንግዲህ ብሩኬ ሁለት ወዱ በሀምሌ ወልዶ የሚባል አባባል አለ። ቻለው እንግዲህ እንዲ ፍቅርን ወደ ጭቅጭቅን ጠልተህ ይሆናል እንዴ? አይሆንም እኮ። ስለዚህ ሁለቱንም እንዴው ፍቅርን ከወደርክ ጭቅጭቅን መቻል አለብህ ማለት ነው እንዴ እና እንግዲህ ስልክ እያወራ ነው እሱ። እሷ ደግሞ የምን ስልክ ነው ማንን ነው የምትጀናጀነው እያለች እንግዲህ ስልኩን እየቀማች ነው። እና እየተራወጡ እውነቴን ነው የምላችሁ፣ በጣም ነው ደስ የምትሉት ማለት ነው። ልጅነታችንን ያስታወሳችሁን፣ ልጅነታችንን ያስታወሳችሁን። በጣም ነው የሚያምረው የትናንትናው በተለይ፣ በጣም በጣም ደስ የሚል ጨዋታ። በጣም ነው የምንለባላችሁ ልጅነታችን። ታላቅና ታናሽ ወንድምና ታናሽ እህት ምንደባደባላ አደለም? ልክ እንደዛ ነው የመሰለኝ፣ የትናንቱ ማለት ነው። በእርግጥ ይህንም ቪዲዮም ትናንትና ነው የቀረጾት ቢሆንም ግን አሁን ነው ገና የለቀቀው ማለት ነው። ቡራ ማለት ነው እና ለማንኛቸውም የሚመቻቸው ከሰው አይን ይጠብቃችሁ። ስትጫወቱ ስትራወጡ በጣም ነው ደስ የምትሉት ማለት ነው ውዶች። ግን ደግሞ ሀበሻ ማለት ነው ወሬ ወዳል፣ ጠብና ግርግር ስለሚወድ ቻናላቸው ቀዝቅዟል ማለት ነው። የቦሮኬም የሀይሚን ቻናል በጣም ወርዷል፣ በጣም ቀዝቅዟል። ነገርኛ እንዲሁ ነገር ነው የምትወዱት ማለት ነው እናንተ እስካሁን ድረስ ነገር ቢሆን ማለት ነው ከሁለት መቶ እስከ ሶስት መቶ ሺ ቪው ይታይ ነበር ግን አሁን የፍቅር ስለሆነ ደስ የሚል ቪዲዮ ስለሆነ ገና ሁለመረ ወይ መቶ ሀምሳ አልገባም። አዎ ቅድም ላይ መቶ ሰላሳ አራት ሺ እንደዚያ ነበረ የወት ሁኑ የብሩኬን ማለት ነው። እና ተው ግን ተው፣ ጥሩ ጥሩ ነገር ውደዱ። ለምንድን ነው መጥፎ መጥፎ ነገር የምትወዱት እናንተ? ገራሚ ናችሁ በነገራችን ላይ። ለማንኛቸውም ማታ እስኪ ዛሬ በሀይሚ ቤት ይመጣሉ ብዬ አስባለሁ። እኛም በጉጉት እንጠብቃቸዋለን። ምርጦች፣ ጨረቃዎች ማለት ነው። ከሰው አይነት ጠብቃቸው። በጣም ነው ደስ የምትሉት ማለት ነው። ደስ የምትሉት ስትጫወቱ። እረ እኔ መረረኝ። እንዴት ጨቀጨቁ። እንዴት ብዬ እንዴት ብዬ ላውጋሽ እያለ ነው ማለት ነው ውዶች። እየመረረኝ እያለ ነው ጉራ ማለት ነው። አይዞ፣ አይምረረ፣ አይምረረ ያው ለእንትኑ ነው ለጨዋታው ነው እንጂ መሮት አይደለም። እናቴ ያለ ሀይሜ እኮ ምንም አይሆንለትም ማለት ነው። ያለ ሀይሜ አይሆንለትም። አዎ አይሆንልኝም በሚለው ና ተወለለን እና ማታ በጉስ እንጠብቃለን። ውዶች ላይክ እና ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ